ሰላም ጤና ስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመጋቢት 192017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በለጠ ሞላ። የብርቱካን ጉዳይ አማራን ሰላም ለመንሳት የተፈጠረ ነው ሲሉ ዶክተር ደሳለኝ ደግሞ ደህና ነኝ ብለዋል። አቶ ታዬ ደንዳ ደግሞ ዝምታቸውን ሰብረዋል። ፋኖ የአስረኛ ቀን ዘመቻውን በድል ሲገፉ አረጋ ከበደ ያልተጠበቀ ሹምሽር አድርገዋል። ዘመቻ አንድነትም ተጠናክሮ ቀጥሏል። የአማራ አድማ ብተና ሊበተን ነው። የኢትዮጵያ ወንጌላ ማኞች አብያተ ክርስቲያናት ካውንስል እዩ ጩፋን አግዷል።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 በለጠ ሞላ የብርቱካን ጉዳይ አማራን ሰላም ለመንሳት የተፈጠረ ነው ሲሉ፣ ዶክተር ደሳለኝ ደግሞ ደህና ነኝ ብለዋል። ዶክተር ደሳለኝ ጫኔ ከሰሞኑ በፓርላማ አብይ አህመድን መሞገታቸውን ተከትሎና ና በወጣት ብርቱካን ተመስገን ዙሪያ አስተያየት በመስጠታቸው ታስሯል በሚል በማህበራዊ ሚዲያ መረጃ ሲሰራጭ ነበር። ይህን አስመልክቶ ዛሬ ምላሽ የሰጡት ዶክተር ደሳለኝ በማህበራዊ ሚዲያ እኔን አስመልክቶ ሰሞኑን የሚሰራጨው መረጃ የተሳሳተ ነው። የሐሰት መረጃውን ሰምታችሁ የተረበሻችሁ ጓደኞቼ ና ወዳጅ ዘመዶቼ በሙሉ እኔ እግዚአብሔር ይመስገን በጣም ሰላም ነኝ ብለዋል። ሆኖም ክርስቲያን ታደለን በፓርላማ ሞገታችሁኝ ብሎ ያሰረና እርሳቸውንም ለቀናት በእስር ላይ ያቆየ አገዛዝ እስር አይፈጽምባቸውን ባይባልም በሀሰት የተነዛባቸውን መረጃ ግን አስተባብለዋል። ምናልባትም ሊያስራቸው የፈለገው አገዛዝ ቀድሞ የስር ዜናውን አውጥቶትም ይሆናል በሚል ተነግሯል። ለአማራ ሲሉ ዋጋ የሚከፍሉ እንደ ደሳለኝ ጫኔ አይነት አማራዎች እንዳሉ ሁሉ እንደ በለጠ ሞላ አይነት በአማራ ግፍ ኑሮን የሚያመቻች አማራም አለ። በዚህም የብርቱካን ጉዳይ ለአማራ ህዝብ የማያባራ አጀንዳ ለመፍጠር የሚደረገው ቀጣይነት ያለው ጥረት አካል ነው ሲል በለጠ ሞላ በዛሬው ዕለት በሰጡት መግለጫ ገልጸዋል። በብዙዎች ዘንድ ሆድ አደር አማራ በሚል የሚታወቁት በለጠ ሞላ በኢትዮጵያ ውስጥ ሰላም እንዳይፈጠር የሚፈልጉ አካላት አሉ ሲሉ የአማራ በደል ለምን ተሰማ ሲሉ ተሳልቀዋል። ይህን አጀንዳ የሚፈጥሩት ደግሞ የግለሰብና የቡድን ጥቅም የሚያሳድዱ ናቸው ሲሉ እርሳቸው የአማራ ህዝብን ክደው ለሆዳቸው ማደራቸውን የረሳ ሀሳብ ሰጥተዋል። ሚሊዮን አማራዎች ሲፈናቀሉ፣ ሺዎች ሲታረዱ፣ የአማራ እናቶች በአገዛዙ ጦር ሲደፈሩ የወንጀሉ ተባባሪ በመሆን የሚከሰሱት በለጠ ሞላ ዛሬ ላይ የአማራ ህዝብ ተቆርቋሪ ሆነው ለመታየት ሞክረዋል። የአንዲትን በግፍ የተደፈረች የአማራ ሴት ጉዳይ የአማራና የኦሮሞን ህዝብ በማጋጨት አጀንዳ ሊፈጥሩ የሚፈልጉ አካላት አላማ ሲሉ የአለቆቻቸውን ፕሮፓጋንዳ አስተጋብተዋል። እሳቸው ወክየዋለው ባሉት የአማራ ህዝብ ላይ በደረሰው በደል በዚህ መልኩ ቢያላግጡም የኦሮሞን ህዝብ ወክለው ለጨፌ ኦሮሚያ የተመረጡት አቶ ታዬ ደንዳ ግን መታገትና መደፈር ለኢትዮጵያውያን ሴቶች አሁን ላይ እንግዳ አይደሉም። በቅርቡ እንኳን በሰሜን ሸዋ አሊዶሮ አካባቢ ሴቶች የሚገኙበት አንድ አውቶቡስ ሙሉ ዜጎ ታግተዋል ሲሉ እየደረሰ ያለውን በደል አጋልጠዋል። እነዚህ ዜጎች ያሉበት አይታወቅም፣ እየተደፈሩም ሊሆን ይችላል ያሉት አቶ ታዬ ደንዳ ለፋናና ለፖሊስ ግን የምርመራ አጀንዳ አልሆነም ሲሉ ገልጸዋል። ከዚህ ቀደምም በኦሮሚያ፣ በአማራ፣ በትግራይ፣ በደቡብና በሌሎች ቦታዎች በእህቶቻችን ላይ ዘግናኝ የመደፈር ወንጀሎች ሲፈጸሙ ነበር። በኢቢኤስ የቀረበው የብርቱካን ታሪክ እንደተባለው ትወና እንኳን ቢሆን እንደ ሀገር አሁን ካለንበት ተጨባጭ ሁኔታ አንጻር ከእውነት የራቀ አይደለም። ከዚ የባሱ ከባባድ ወንጀሎች በጸጥታ አካላት ሳይቀር ሲፈጸም አይተናል ሲሉ ዝምታቸውን በሰበሩበት ሀሳባቸው አንጸባርቀዋል። እንዲህ አይነት ኢሰብአዊና አስነዋሪ ወንጀሎችን ስንመለከት እንደ ህዝብ መተባበር ሲገባን በብሔር ወይም በሌላ ምክንያት ከፋፍሎ ማየት ተገቢ አይደለም ብለዋል። በሌላ በኩል ደግሞ ኢቢሲ ዛሬም አጀንዳ የብርቱካን ናት ብለዋል። በዚህም ዛሬ ምሽት የነበሩ ዝግጅቶችን ሰርዞ አዲስ ያለውን መረጃ ለማቅረብ ቀጠሮ ይዟል። ታዲያ ዛሬ ምን አይነት የሐሰት መረጃ ይሆን የሚለው የብዙዎች ጥያቄ ነው። ይህ እንዲህ እንዳለ የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋል ያላቸው አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቅርበዋል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። ፋኖ የአስረኛ ቀን ዘመቻውን በድል ሲገፋ አረጋ ከበደ ያልተጠበቀ ሹም ሽር አድርገዋል። አስረኛ ቀኑ ላይ የደረሰው ዘመቻ አንድነት በጎንደር ግንባር ተጠናክሮ መቀጠሉን የአማራ ፋኖ በጎንደር አስታውቋል። በማዕከላዊ ጎንደር ቀጠና በታች አርማጭሆ ወረዳ የበደዊ ከተማ በአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር ከሁሉም ብርጌድ የተውጣጣ ሰራዊት ሶስት የአገዛዙን ጦር ደምስሶ አምስቱን ማርከዋል። በድምሩ 08 የነፍስ ወከፍ የጦር መሳሪያ የተሟላ የወገብ ትጥቅ በርካታ ተተኳሽ ጥይቶች ተማርከዋል። በደቡባዊ ጎንደር ቀጠና እስቴና ስማዳ ወረዳዎች በትናንትናው ዕለት መጋቢት 18 2017 ዓ ም የተገኘው ወታደራዊ ድል እንደተጠበቀ ሆኖ በአምቡላንስ ተጭኖ የነበረ በሺ የሚቆጠር ተተኳሽ ጥይቶችን በተጨማሪ መማረክ ተችሏል። ድሉም ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር እና ሌሎች ብርጌዶች ጥምረት የተገኘ ድል ነው። የስማዳ ወረዳ ሚሊሻ ጽፈት ቤት ኃላፊ ኃይሌ ፈንታን ጨምሮ ለጊዜው ማንነታቸው ያልተረጋገጠ የአገዛዙ ሹመኞች ተደምስሰዋል። ስቴ፣ ስማዳ፣ ወለላ ባህርና አካባቢው መንገዱ ሙሉ በሙሉ ተዘግቶ ከተሞችም የንግድ ቤቶችም ሙሉ በሙሉ ዝግ በመሆናቸው የተለመደ የዘውትር እንቅስቃሴ እንዲቀጥል ውባንታባተ አንደኛ ኮር ጥረት እያደረገ ይገኛል። በተመሳሳይ መጋቢት 18 2017 የጠገዴ ወረዳ ቅራቅር ከተማን የተቆጣጠረው የጎቤ ክፍለ ጦር ጠራ ብርጌድ በግንባሩ የነበረውን የአገዛዙን ወታደራዊ መሪ ደምስሷል። ከሰባት በላይ እግረኛ ሰራዊት በተመሳሳይ ተገድሏል። ሁለት ያገዛዙ ወታደራዊ ተሽከርካሪዎች በተኩስ ልውውጡ ጋይተዋል። በቅራቅር አቅራቢያ ዛሬም ውጊያ ተካሂደዋል። በሰሜን ጎንደር ዞን ወቅን ከተማ ዛሬ ንጋቱን በፋኖ ሰራዊት አባላት ከተማ ውስጥ የተመረጠ ኢላማን በማጥቃት አምስት ያገዛዙ ጦር ተገድሏል። በሰሜን ጎንደር ዞን አገዛዙ የከዱ የሰራዊት አባላት አንድ ስናይፐር እና ሁለት የነፍስ ወከፍ የጦር መሳሪያ በመያዝ የአማራ ፋኖ አንድነት በጎንደር የራስ አሞራው ኮር የድብ ጠለምት ተከዜ ክፍለ ጦርን ተቀላቅለዋል። በዘመቻ አንድነት ሁለንተናዊ ጫና ውስጥ የገባው የአገዛዙ ካምፕ መናወጥ ፋኖን ለመቀላቀል እንዳነሳሳቸው ወታደሮቹ አስረድተዋል። በተመሳሳይ የአማራ ፋኖ አንድነት በጎንደር ዘርአይ ክፍለ ጦር አመራሮች በአጅሬጃኖራ ቅራቅር ጠገዴ የሚገኙ አባት አርበኞችን በማወያየት አደረጃጀት መስራቱን ለማወቅ ተችሏል የአማራ ፋኖ አንድነት በጎንደር ቀጠናዊ ትስስር መምሪያ ኃላፊ በየነ አለማው በቦታው በመገኘት ለአባት አርበኞች ና በውይይቱ ለተገኙ የአካባቢው ነዋሪዎች የፖለቲካ ስልጠና ሰጥቷል ይህ በእንዲህ እንዳለ የአማራ ክልል የአብይ አህመድ ዋነኛ ተላላኪ የሆኑት አረጋ ከበደ በዛሬ ዕለት ያልተጠበቀ ሹምሽር አካሂደዋል በዚህም እሸቱ የሱፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ኮሚሽነር ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽን ኮሚሽነር አቶ አስቻለ አላምሬ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ ሆነው በአብይ ትእዛዝ አረጋ ከበደ ተሹመዋል። ከትናንት በስቲያ አድማ ብተና ያስመረቁትን የሰላምና ጸጥታ ኃላፊውን ደሳለኝ ጣሰውንና የፖሊስ ኮሚሽኑን ደስየደጀንን አንስተዋል። እንዲሁም የሚልሻ ኃላፊው በሌላ ተተክተዋል። ይህ ሹምሽር በክልሉ ባለስልጣናት መካከል ያለውን ክፍፍል ከማሳየቱም በላይ ያረጋ ከበደም የጸጥታ ኃይል በቅርብ እንደ ይልቃል ከፋለ ኃይል እንደሚበተን ማሳያ ነው። በሌላ በኩል በአራቱም ግዛቶች ያሉ የአማራ ፋኖ አደረጃጀቶች በጋራ በእንግሊዝኛ ቋንቋ ለዓለም አቀፍ ሚዲያዎች ዘመቻ አንድነትን በሚመለከት ደብዳቤ ጽፈዋል። መግለጫቸውን በዘመቻ አንድነት ወሳኝ ቦታዎችን እንደተቆጣጠሩ፣ ከተሞችን እንዳስለቀቁ፣ የጦር መሳሪያዎችን እንደማረኩ፣ በሺ የሚቆጠሩ ወታደሮችን እንደደመሰሱ፣ ወታደራዊ አዛዦችን እንደገደሉ ገልጸዋል። እንዲሁም የአማራ ህዝብ ህልውና እስኪረጋገጥ ድረስ እንደሚታገሉ ገልጸው የዓለም አቀፉ ማህበረሰብና ሚዲያዎች በአማራ ጉዳይ ዝምታቸውን እንዲሰብሩ ጠይቀዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እዩ ጩፋን አገደ። ካውንስሉ በመግለጫው በዩ ጩፋ የምትመራው ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል ሲል አስታውቋል። ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል ብለዋል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን፣ ሁሉም የካውንስሉ አስተዳደራዊ መዋቅሮች እና የሚመለከታችሁ የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ ሲል ገልጸዋል። የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ሲል ከሰሞኑ ጥያቄ አቅርቦ ነበር። ኮንፈረንሱን አስመልክቶ በጦር መ መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ነውም ሲል ገልጸዋል። መጋቢት 11 ቀን ነቢይ እዩ ጩፋ ወደ ሐዋሳ ሲመጣ የመንግስት ፖሊስና ሙሉ ማርሽ ባንድ አቀባበል ማድረጉ መንግስትና ሃይማኖት የተለያዩ ናቸው የሚለውን የህገ መንግስት ድንጋጌ ጥሷል በሚል አነጋጋሪ እንደነበር ይታወሳል። ታዲያ ይህን አስመልክቶ ምላሽ የሰጠው ነቢይ እዩ ጩፋ የበሻሻው አብይና የሾላው ነቢይ በተራ ጫጫታ አይጠፉም የሚል ሌላ አነጋጋሪ ምላሽ ሰጥቷል። ፕሬዚዳንት ዘለንስኪ ፑቲንን ለማዳን የሚደረገውን ጥረት ተቃወሙ። ፕሬዚዳንት ዘለንስኪ ከዩሮኒውስ ጋር ባደረጉት ቃለ ምልልስ ፑቲንን ከደረሰበት መገለል ለማዳን የሚደረገው ጥረት ትልቅ ስህተት መሆኑን አስረድተዋል። በፓሪስ የሚገኙት ዘለንስኪ ጨምረው ፑቲን አሁን ከደረሰበት ዓለም አቀፋዊ መገለል አሜሪካ ልታድነው አትችልም ያሉ ሲሆን በፑቲንና በምዕራባውያን መካከል ቀጥተኛ ግጭት ሊነሳ እንደሚችልም ግምታቸውን አስቀምጠዋል። አሁን ያለበት ሁኔታ እጅግ አደገኛ ነው ያሉት ዘለንስኪ ጨምረው ፑቲን በቅርቡ ያዩታል በማለት ተናግረዋል። ዘለንስኪ ይህንን ቃለ ምልልስ የሰጡ የሚሰጡት በዩክሬን እና ሩሲያ መካከል በአሜሪካ አደራዳሪነት ከፊል የተኩስ አቁም ስምምነት በተደረገ ማግስት ነው። ስምምነቱ የተደረገው በጥቁር ባህርና በመሰረተ ልማቶች ላይ ጥቃትን በማቆም ላይ ሲሆን ለዚህ በምትኩ አሜሪካ የተወሰኑ ኢኮኖሚያዊ ማዕቀቦችን እንደምታነሳ ለሩሲያ ቃል ገብታለች። ለሰላሳ ቀናት በሚቆየው በዚህ ተኩስ አቁም ዩክሬን የፈለገችው ሙሉ ተኩስ አቁም የነበረ ቢሆንም ሩሲያ ለዚህ ፈቃደኛ ለመሆኗን መግለጿ የሚታወቅ ነው። ይህ በእንዲህ እንዳለ ዛሬ ሩሲያ በዩክሬን ላይ በከፈተችው የድሮን ጥቃት ቢያንስ 13 ሰዎች መቁሰላቸው ተዘግበዋል። አድማጭ ተመልጋቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።